ያገላበጡኝ አጠቡኝ፣ ምናምን ስትል፣ ትላንት አጥንት ሳይታመም ከላይ ቆሸሻ ያጠበች ሴት ነበረች። ቆሸሻ በኢየሱስ ሳስበው ይገርመኛል። ታመ ሳይሆን ታመ በትክክልም ታመ። ታማ አልኛ ግን አናውቅም። የምታመመ ግን አይባልም። የፈለገ ነገር ቢባል ቢሆን እንኳን ቢሆን፣ ብንሸት ብንገማ ማን ነው ማን ይሄንን የሚያምነው? ማን ነው? እኔ የሰው ልጅ ሸተተኝ ብዬ ጥዬ የሚሄድ ሴት እንኳን አይደለሁም፣ እግዚአብሔር በሚያውቀው እንደምታይም አይነት አይደለሁም። ባይ እንኳን የሆነ ነገር ቢያመኝም እንኳን ባልፈልገውም እንኳን ያንን ነገር አንስቼልህ ነው የሚሄደው፣ አንስቼልህ። ቆሻሻ ከሆነ እንኳን ያንን የለበስከውን ልብስ አስወልቄ ከቤት ልብስ ሰርቄ ሰጥቼ እኔ ያሳደጉኝ ሰዎች ያውቃሉ፣ ምን አይነት ጀብደኛ እና ታሪከኛ እንደሆንኩኝ። ዛሬ አይደለም የቆሸሸን ማጥቡ፣ ዛሬ አይደለም የወደቀንም ማነሳው። እኔ ግን ምን ያህል አንድ ሴት ብትበድል ነው የዚህን ያህል የምትሰደበው? ዋይ ለምን እምቢ ስላለች? እምቢ ያለችበት የራሷ ምክንያት አላት። ብረን ስቻ አልሰጥም ስላለች ለዚህ ነው ለዚህ ነው ለዚህ ነው ግፍ። ብዙ አይነት ግፎችን መስራት ይቻላል። ሰውየውን ልትዘርፈው ትችል፣ ልትሰርቀው ትችላለህ። እሱም አልበቃ ሲልህ ወጥተህ ታዋርደዋለህ። ለዚያውም እየለመነች ያቺ ሴት እየለመነች እየለመነች እባክህን። እኔስ እሺ ልሰደብ፣ በውስጥ በኩል እኮ ተሰድቤያለሁ እኔስ የፈለግ ግን አትሊስት ህይወት የምትባል ነገር አለች። የሰው ልጅ ህይወቱ መበላሸት የለበትም፣ እቺ ትለፍ ብለ በሰው ፊት ወጥተህ ይቅርታ ጠይቀ፣ በሰው ፊት ወጥተህ ኦኬ አም ሶሪ፣ አጥፍቼም ሊሆን ይችላል፣ ግን ወደ ህይወት ተመለስ። እቺ ቀን እንዳትመጣ ነው። እቺ አሁን በቀደሚታ፣ አሁንም ከስር ከስር ሆና እንዴት ትላለች? ሳይታከም ስለቀረ ስለቆየበት ለምን ይዋሻል? ሌላ ሌላ ነገር ጣጣ ይዞ እንዳይመጣ የውሸት እኔ ሁለት ሺህ ሦስት ሺህ ሰው ባለበት ነው ምን ስል ነበረ? ሁለት ሺህ ሦስት ሺህ ሰው ባለበት ኢንሹራንስህ ሪጀክት አድርጎሃል፣ ኢንሹራንስን አስተካክል፣ ኢንሹራንስ ገብቼ ላለው ስል የምን አባሽ ኢንሹራንስ ነዋል። አያችሁ እኔ እንዳይታከም ብፈልግ ኖሮ እንዳይታክም ብፈልግ ኖሮ ኢንሹራንስ ገባለት ነበረ። በራሴ ላይ የራሱን ኢንሹራንስ ሄዶ ማመልከት ሲያቅተው እዛ ፍራንክፈርት ሞቅ ደመቅ ብሎ ጫቱንና ሲጋራውንና ጋንጃውን ሲያሟሙቅ በራሴ ኢንሹራንስ ነው የገባውለት። ይሄንን ተናግሬዋለሁ ሕዝብ በፊት ነው የተናገርኩት ዲሰምበር 12። ያንን እንኳን አያውቅም እሱ ሪስኮስ እጄ ማለት ነው የሆነ ነገር እንኳንስ እንደዚህ አይነት አደጋ አይደለም የሆነ ነገር እንኳን ሀፕን ቢያደርግ የሰው ልጅ ነው፣ የሆነ ነገር ቢሆን ብዬ በራሴ ኢንሹራንስ የስንትና የስንት ብር ኢንሹራንስ ሪስኮ ስጄ ሰው አብደሻል ወይ ኢንሹራንስ ሸንጎ ለአንቺና ለልጆችሽ ነው፣ አንድ ነገር ብትሆኝ እንዴት እሱን ታስገቢያለሽ? ሲሉኝ የሆነ ነገር ሀፕን ቢያደርግ እኔ ከኪሴ ማውጣት አልችልም። ያ የመቶ ሺህ ብርም ሊሆን ይችላል የሁለት መቶ ሺህ ሊሆን ይችላል። ያንን የሚከፍል ሰው የለም፣ ኢንሹራንስ ግን ይከፍላል። ቢታመም፣ ዕቃ ቢሰብር፣ ቢሰብር፣ ቢጋጭ፣ የሆነ ነገር ቢያደርግ፣ ያንን በግሌ ነው የገባሁለት። እንዴት አንቺ በግልሽ ኢንሹራንስ መግባት ትችያለሽ? መሀይብ ደደብ፣ ደደብ፣ ደደብ ስትሆን እንደዚህ ነው የምታስቢው። አዳሚ ግጥም አድርገሽ መግባት ትችያለሽ፣ ትከፍያለሽ፣ ትገብያለሽ እንኳን እዚህ ሀገር ኖርሽ ከኢትዮጵያ እንኳን ተራሱ ስታመጪ በቪዛ በሶስት ወር ቪዛ ሳታመጪ ዘጠና ብር ከፍለሽ አዳ ኤስ ኢንሹራንስ ትገቢያለሽ። ደደብ ስትሆኜ እኔን ለመሳደብ እና እኔን አፏን ለማመጥመጥ እኔ ላይ አዳሚ ትዞራለች ማለት ነው። ስታቂ ስታን ህጉን ስታውቂ ትገቢያለሽ። ያ እንግዲህ አንድ ሰው መታከም ይሄውላ ስም ለማጥፋት እሷ እንዲናት ለማስባል ቁርጥ የተነሱ። ጌታ ኢየሱስ ክርስቶስ አምላክ ግን ስሜን በማር ነው ያነሳው፣ በወርቅ በዳይመንድ ነው ያነሳው የእኔ ስም። የራሳችሁ ሕይወት ነው የጠፋው። እኔ አልጠፋም፣ እኔ አልጠፋም፣ እኔ ጂጂኪ አልጠፋም። እኔ ማን ልጅ እንደሆንኩ አታውቅም። እኔ የስለት ልጅ ነኝ አልጠፋም። እኔ በሰራ ዝምብ የተወለድኩ ልጅ አይደለሁም። የሚጠብቀኝ ስንትና ስንት አምላክ አለ። እውነቱ ልንገር ልንገርሽ ገና ትከፍላላችሁ። ገና ይህ ዛሬ። ጸጥ ረጭ፣ ጸጥ ረጭ። እሺ፣ ከእንደት ነሽ? የሰው ልጅ ብትገዩ ይሻልሻል ወይ የሆነ ነገር ተነጋግ ባጠፋ እኮ እኔ እኮ ላጠፋ እችላለሁ፣ ሰው ነኝ አደለ? እኔ ግን አላጠፋም፣ አላጠፋም ይሄ ነገር እንደሚመጣ አውቃለሁ። አላጠፋም ምን አጥፍ እኔ በሕይወቴ እኮ እንደዚህ አይነት ነገር እኔ አጋጥሞኝ የማውቅ አርጌም እንደዚህ አይነት ነገር እንደዚህ አይነት መልስ ተመልሶልኝ አቅ ዛሬ እኮ ይሄ ነገር ባይመጣ እኮ የዛሬ አመት እኮ የእኔ ተጠፋፍተው ነበርኩ። እኔ እኮ በዚህ ሰዓት እኮ እሱን ያገኘሁት እንዴት እንዳገኘሁት ምን ላይ እንዳገኘሁት ድፍን ያውቃል። ድፍን ድፍን የቀለን ህዝብ ያውቃል። እንኳንስ እንኳንስ በንጋታው ራሱ ራስን ዛሬ ታጥቦ ተቆርጦ ታጥኖ ስታዩ የዛሬ ዓመት የነበረው መልኩን እናንትኑን ብታይ በእጅሽ አትንኪው። እግዚአብሔር ምስክር ነው። በእጃቸው አትነኩትም። እኔ ራሴ በንጋታው ሰ ስጎኝ ነው እንጂ ይዤ ምንድነው አልኩኝ። የፈረደበት መጠጥ እኔ ምን እንደጨመሩብኝ ራሱ ቃል እኔ ስንት ቀን ጠጥቼ ብቻ ነው ወደ ቤቴ ምገባው። ይዛለት ግን ምን እንደተፈጠረም አላውቅም። ከዛ በኋላ ራሱ ሀበሻ ቤት ራሱ አምኖበት ሄዱ መብላትና መጠጣት ራሱ የሆነ እንትን ያለብኝ ጊዜ ነው ችግርሽ እኮ ይሄ ነው። ሰው ዋዩ እኔ አፍቅሬያለሁ ብዬ ነግሬሻለሁ። አልነገርኩሽም አይደለ ያ እንደ ማንኛውም ሰው የተቸገረ ሰው ስታይ ችግሩን ስታዳምጪ አለቀ፣ ችግሩን መፍትሄውን ትሰጪዋለሽ። ምናልባት ስትቀራረቢ ደግሞ ትቀራረቢያለሽ፣ በተረፈ ፍቅር የሚባል ነገር የለም። ፍቅር ቀስ እያለ የሚመጣ ነገር እንጂ በአንድ ሌሊትና በአንድ ጀንበር የሚመጣ አይደለም። ከፍቅር ይልቅ እላያችን ላይ የነበረ እድፎችን ማስለቀቅ ነበር ጊዜ ነው የወሰደው። እድፍ ማለት ችግር፣ ድህነት፣ ወረቀት መስተካከል አለበት፣ ብጥብጥ፣ በሽታ እነሱ ላይ ነበረ። ቱዌንቲ ፎር አውርስ ስሰራ የነበረው እኔ ለምን ይሄ ቀን እንዳይመጣ፣ መጀመሪያ ድህነት አለ፣ ሁለተኛ ወረቀት ችግር አለ፣ ሶስተኛ እዚህ አሁን ሴትዮዋም እግዚአብሔር ነፍሷን ይማራት አርፋለች፣ ከእሷ ጋር የነበረ ችግር አለ። እኔ ስሰራ የነበረው መጀመሪያ እሱን ከነበረበት ችግር ሰው ማድረግ፣ ማልበስ፣ ማብላት፣ ማትረፍ፣ ከድብድቡም ከመገዳደሉም። ዛሬ አንዷ ወደ አቁ ጋ ሄዳለች። ሰው ከሚገል ይልቅ መጀመሪያ ህይወቱን ላትርፍ ነው ያልኩት። አስሬ እዚህ ቤት ውስጥ አብሬ ቁጭ ብዬ አንድ ሳምንት በሙሉ ሌሊትና ቀን እየተነሳ ቢላ እያነሳ ገላለው ብሬን በልተውኛል ሲል እሱን ማረጋጋት እሱን እንትን ማለት እሱን ማጠብ እሱን ማልበስ ከዛ ወደ ሲስተም ውስጥ መክተት። ምክንያቱም በዛ ብስጭት ሁላችንም ልናልቅ ነው፣ የሰው ልጅ ሊያልቅ ነው። ያንን ነበር ሰራ ነበረው። አንቺ ፍቅር ለሚሉች ነገር አሀብ ታይም፣ እኔ የፍቅር ጊዜ የለኝም። ኦኬ፣ እሱ ካለቀ በኋላ ደግሞ እንዴት አድርጎ ያጣውን ብር ያገኛል ብዬ ስል በመሀል እህትዮ መጣ፣ ካንሰር አሞኛልና ድረስልኝ አለች። የሆነው ደግሜ የምናገረዋል ከዛ ጋ ነው ችግሩ የተፈጠረ። ካንሰር ላመማት ሴት ወይም ለሁለታመም ጭህት አምስት ሺ ዩሮ ትኬት አርጌ እንዲጠይቃል አደርገውም። እሱ መጀመሪያ የሰው ልጅ የራሱን ሕይወት ማሸነፍ አለበት። ገና ለገና አንድ ጂጂክያ የሚባል ሴት ተዋውቋልና ትኬት ቆርጣ ጂጂክያ ካንሰር ሳትታመም ያልጊዜ ልክ እሱ ከኔ ጋር ሲተዋወቅ ካንሰር ታማ ወደ ኢትዮጵያ እንድለካው እሱን እኔ የገረድ ልጅ አደለው። እንቁላል በዝናብ ቀቅዬ የሚበላኝ በጽሐ አደለው። ይህንን አላረግም ስል ነው ችግሩ የመጣው። እዛ ጋራ ደግሞ መለያየት እኮ ይቻላል። አላረግም ካልኩኝ ያስሽን ይዘሽ መብረር ትችያለሽ አለ። በቃ አለቀ። እንደገና ከተሄደ በኋላ እዚህ አፍ መክፈት አፏ ይገማል፣ ቤቷ ይገማል። የገማ ቂቤ ነው የምትበለው። ይሄ ህዝብ ደግሞ ዛሬ ሄዱና ታዲያ ለምንድን ነው ግማሹን ኦፕራሲዮን የማታደርጉለት? ዛሬ ሄዱና ለምን አተጠይቁስም? የሰው ልጅ እንደዚህ አይነት ስህተቱ ሲገባ ተው ነው የሚባለው። ተው የሚል የራሱ የሚያስብበት ጭንቅላት ከሌለው አሁን እዚህ ሀገር በችግር ጊዜ አይዞሽ ያለኝን ሰው እስቲል ነው ድረስ የፈለገ ነገር ቢያደረገኝ ሲያስከፋኝ ርቄ፣ ግን ያችን ቀን አስታውሳለሁ። ደግሞ የሆነ ነገር ብሎ ሴት ሄጄ ጠይቄ ነው። ምክንያቱም እኔ መሬት እና ሰማዩ እግዚአብሔር ምስክሬ ነው፣ የተደበላለቀብኝ ጊዜ ያ ሰው ነው ኔን ያስጠጋኝ። አያስከፉም፣ አይደለም ሰዎች የሆነ ነገር ይውሉላችኋል፣ ግን ያስከፏችኋል መልሰው። ግን ቢሆንም ትቶ መሄድ የሚባል ነገር አለ፣ ሰምቶ እንዳልሰማ መሆን አለ። ገባችሁ። ስለዚህ አንዳንድ ጊዜ ሰዎች ለእናንተ ውለታ ሲውሉላችሁ በተለይ ውለታ በደህናው ጊዜ ልደት ሲኖር ደስተኛ ስትሆኑ የሚሰጣችሁ ስጦታ አይደለም። እጃችሁ ላይ የሆነ ነገር ብን ብሎ ጠፍቶ፣ ያ በጤናችሁ ላይ የሚያንቀሳቅሳችሁ የሚያበላችሁ፣ የሚጠይቃችሁ፣ እግዚአብሔር ይማር የሚላችሁ ጠፍቶ በተቸገራችሁ በበሽታ የሚሆን በገንዘብ አጠገባችሁ የቆመውን ሰው ፕሊስ፣ በእናታችሁ ቢያስቀይማችሁም ራሱ ጥላችሁት ሂዱ፣ አትናገሩት። የራሳችሁን እንትን ነው የምታጠፉት፣ የራሳችሁን ርስቅ ነው የምታጠፉት፣ የራሳችሁን ምርቃት ነው የምታጠፉት። የችግሬ ጊዜ ደርሰህልኛልና እግዚአብሔር ይስጥ ያልከውን ሰው መልሰህ እግዚአብሔር እንዲነሳ ነው የምታደርገው። ስለዚህ በቃ ተበላሽተናል እኛ በቃ በጣም ተበላሽተናል እግዚአብሔር ብቻ እኛ ለእኛ ሳይሆን ለልጆቻችን እግዚአብሔር ልቦና ይስጣቸው ምክንያቱም ቁስል ይዘ ነው የምትኖረው ሁል ጊዜ ቁስል ይዘ ትኖራል ያ ቁስል ደግሞ እስከ መጨረሻው ምን እንደሚሆን አይ ወይ መርቅ እኛንም መርቅ ዞን ሌላ ችግር ውስጥ የሚጥለኝ ነው የሚመስለኝ በተለይ እኔ ምክንያቱም ልቶ የማልችለው ነገር ቢኖር ያ ነው ልቶ የማልችለው ነገር ነው መቼም አንዳንድ ሰው ይዞሽ ወደ ህይወትሽ አንድ ሰው ሲመጣ ይዞሽ ይጠፋል፣ ያሳስትሻል። አንቺ በፍቅር ተደፍነሽ ልትሳሳች ትሻለሽ። እኔ ግን እግዚአብሔር አውጥቶኛል። እግዚአብሔር ብዙ ሰው ነው የሚደውልልኝ ለእኔ ለራሱ አንቺ ብዙ እግዚአብሔር ይወድሻል። ለምን ስላቸው፣ እንዴ ይህ ነገር አሁን አንቺ ጋር ቢሆንስ ኖሮ። ይህ ከመውደድና ካለመውደድ ጋር የሚተያያዘ አይደለም ምክንያቱም እኔ ንጹህ ስለሆንኩኝ እሱም አይሆንም ነበር፣ ሰው ይሆን ነበር። እኔ ጋ ቢሆን ይሄ ሁላ ሰይጣን ይሄ ሁላ በሽታ አይኖርም ነበር። አቅ ነበር እንዴት እንደማስተካከለው የማያቸው ነገሮች በሙሉ ወደ ጸበል እና ወደ ጸበል ነበረ ወደ ጸበል። እኔ ለእሱ በሽታ እጨነቃለሁ፣ እሱ ለእህቱ ብር እንድልክላት ያደርገኛል። ይሄንን ነበር የፈራሁት። ዛሬ ሆነልሽ ሲናገር ነበር። ቤቱ ገብቶ ይሄ በሽታ አለው የሚድዳው ባታ የገብረ መስቀል ጋር ሄደ ስትጠመቅ ነዋል። ትክክል ትክክል ይህ በሽታ የሰይጣን ነው የሰይጣን ነው የእርግማን ነው አያ እግዚአብሔር ደግሞ እንደዚህ እኔን ገንጥሎ ያውጣኛል እግዚአብሔር ሰይጣን ያዝብናል በሰራ ነው ልክ ማለት ነው በሰራ ነው ልክ አልተውም አልተውም አልተውም አልተውም ትከፍላላችሁ ሁላችሁ ሁለሽም

እንደ ሀገር ስትለፈልፉ፣ እንደ ሀገር በላ መጥቶባቸዋል። እናንተ ኢትዮጵያኖች፣ አሁን ደግሞ ሶሻል ሚዲያ ላይ በየቤቱ እየገባን የአንዷን እናወራለን የአንዷን በግል እናወራለን በግል እናማለን። አስተያየትን ማን አስተያየት ማን ፓርላማ እንዳደረገን አናቅም። በሰው ትዳር ገብተን እንፈርዳለን ያ እናማለን ፊታችን እሸፍነን። እኔ በግልጽ የሚሰሉኛ በግልጽ የሚናገሩኝ ይሻሉኛል። በግልጽ ማንኝና ነው እኔ ስለ ሰው ቤት ገብቼ የሰውን ትዳር ማንኝ እኔ ማንኝ መጀመሪያ እኔ ኃጢአተኛ ጅጅ እኮ ነኝ። እኔ እኮ ሰው እኮ ነኝ። እኔ እኮ ጌታ ኢየሱስ ክርስቶስ አይደለሁም። አንዱ ብቻ ነገር ያድርግ። ተሰብስባችሁ ቁጭ እኔም አንዳንድ ጊዜ ኢትዮጵያኖች ፍርዱ ተፈረደባችሁ። በቃ ይሄ እኮ ፍርጃ እኮ ነው። የራስሽን ጉዳይ ጥብቅ አርገሽ ትይዥና የፈረደበት የእኔ ቢጤ ባህር ያለው አለ፣ የቤቱን ጉድ መደበቅ የማይችል ወይ በራሱ ጊዜ የሚወጣበት ወጥቶ ሲያለቅስ ወይ ወጥቶን ነገር ሲናገር አታፍሩም ደግሞ ተሰብስባችሁ ቁጭ